እሱ አባት ነው። ልጇ ኢየሱስ ክርስቶስ ባይኖር ዛሬ እዚህ ደረጃ አደርስ አመሰግናለሁ። አንደን አመጣችሁ። በድጋሚ ይቅርታ መጠየቅን እንወዳለን ስላረበልን ሶሻል ሚዲያ ሚዲያ፣ ጋዜጣ እንዲሁም መጽሔቶች ምን ያህል ለአርቱ ትልቅ አስተዋጽኦ እንዳላችሁ እንድታወ ፈልጋለሁ። ከእናንተ ውጪ እኛ የሰራነው ስራ ህዝብ ደን ዘንድ ለማድረስ በጣም ከባድ ነው እና እናንተ ጠሪያችንን አክብራችሁ በጊዜያችሁ በሰዓታችሁ ስለተገኛችሁልኝ በጣም ነው የማመሰግነው። በዚህ አምስት አመት የስራ ሂደት ውስጥ በጣም ብዙ ከባድ ብዙ ልህ አስጨራሽ አስደሳች፣ እንዲሁም ደግሞ በጣም ብዙ ዋጋ የተከፈለበት ስራ ነው። ሙሉ ለሙሉ በራሴ ፕሮዲውሰርነት የተሰራው ስራ ይህን ያህል ዋጋ ሊወጣ የቻለበት ምክንያት ያው እንግዲህ ከሞላ ጎደል ታቆታላችሁ የዚህ የሙዚቃም ህይወት። ምክንያቱም አልበም አለቀ ሲባል እንደገና ይጀመራል ጨረስን ሲባል የሆነ ክፍተት ይገኛል እና ይህንን ስራ አስራ ሶስት ስራዎችን መርጠው እናንተ ጋር ለማምጣት ከሀያ በላይ ስራዎችን የሰራነው እንዲሁም ደግሞ ከአንጋርኳ እስከ ወጣት የኪነት በባለሙያዎች የተሳተፉበት ስራ ነው። ዋጋ የዛሬ አራት አመት የነበረ የግጥም ዜማ ዋጋ፣ የቀብር ዋጋ ዝም ብሎ ሌላ ታሪክ ላይ ነው እና እኔ ደግሞ ከአራስ ቤት ወጥቼ ወደ ስራ የተመለስኩበት ጊዜ ኦልሞስት ብዙ ስራዎች እንደ አዲስ ዋጋቸው አንሰራርቶ የጠበቀኝና እንደ አዲስ ደግሞ የጀመርኩበት የሰራሁበት ጊዜ ነበር። እና ለዛም ነው ይህን ያህል ጊዜ እና ይህን ያህል ዋጋ የከፈልንበት እንግዲህ እኔ የቻልኩትን የአቅሜን ያለኝ ጥሩ ነገር እዚህ ስራ ላይ አበርክቻለው። ሌላው ደግሞ የተፈጣሪ በረከት ነው። እንዲሁም ደግሞ የእናንተ የፕሮሞሽን እገዛ በጣም ያስፈልገኛል። በራሴ ዩትዩብ ቻናል ነው የመጣሁት። እንግዲህ ያያችሁትን ካላችሁ ወይም ደግሞ እንደ አዲስ ማየት የምትፈልጉ ዘቢባ ግርማ ኦፊሻል ዩትዩብ ቻናል ነው፣ በ57 ሺህ ሰብስክራይበር በላይ ያለው ዩትዩብ ቻናል ነው። ለመጀመሪያ ጊዜ ነው ሙዚቃ ስራ ሊቻልበት ያው አንድ ሲንግል ነው ስራ ሊቻልበት። ኦዲዮ ግን በአልበም ደረጃ ለመጀመሪያ ጊዜ ነው ስራ ሊቻልበት ያለው። እንግዲህ መልካም ምኞታችሁ ከወዲሁ እንድትመኙልኝ ፈልጋለሁኝ። በጣም ትንሽ ያስፈራል፣ ምክንያቱም ያወጣሁትን መልስ ሲሆን ወይ ብዙ ነገር አለ፣ እሱን ነገር አካክስበት ይሆነ የሚለው ነገር ትንሽ ያስፈራል። ግን ደግሞ በራሱ ዩቲዩብ መምጣት ምን ያህል ጥሩ እንደሆነ ቀደም ያሉ የሙያ ጋሮቻችን እየሰሩ አሳይተውናል። ስለዚህኛ ያን ይፈልግ ተከትለን ወደ ራሳችን ፕላትፎርም መተናል። እንግዲህ ያለው ነገር ይሄ ነው። ማንኛውም አይነት ጥያቄ ካላችሁ ልንመለስ ዝግጁ ነኝ።

በጣም ለኒ ዋጋ ያላቸው አብሮ አደግ ጓደኞቼ ናቸው። በጣም ነው የማመሰግነው። ሆን ወድሻለው። ባክ ቮካሊስ አሉ። የተወሰኑ ሰዎች ላይ የገቡ አሉ። ነገር ግን በታሰበው ልክ ወይ ደግሞ አንተ ይሆናል ብለህ ባሰብከው ልክ አይደለም። አንድ ስራ ላይ ነው የተጠቀሙ ነገር ግን ኮላባርጎ የመስራት ላይ በጣም የምንወደው እኮ ዘፋኝ በቀል አረጋ አብረን ሰርተናል። እንዲሁም ደግሞ ገዳ ኦሮምኛ ዘፋኙ እና መሰለ ጌታውን የጻፉት ግጥም፣ እንዲሁም ደግሞ አበበ ብርሃኔ ዜማውን የሰራው ኦሮምኛ በአማርኛ ለመጀመሪያ ጊዜ ሰርቻለሁኝ። ስራው በጣም የተለያዩ አይነት ይዘቶች አሉት። ፍቅርን በተለያየ መንገድ ገልጸናል። በተለያየ በቁንጭት በስኬት በሐዘን ገልጸናል። ሌላው አለምዬ አለም ሳይወዳቸው ቆንጆ ስለ እናትም ስለ ሀገርም የሚሆን ስራ ሰርታለኛለች። እንዲሁም ስለ ሴት ልጅ ጥንካሬ ሰርቻለሁ። አንድ ልዩ የሚያደርገው ስራ ምንድን ነው፣ ሞገስ ተካ ይሰራልኝ ምስጋና ሰዎች ይሰኛል። ርሱ ስለ ምስጋና ነው። በህይወታችን ብዙ አይነት ነገሮች ይገጥሙናል፣ ብዙ አይነት ሰዎች ይገጥሙናል። የሚያበረቱን አሉ ከፈጣሪ ቀጥሎ ደግሞ ገፍተው የበለጠ የሚያበረቱንም አሉ። እሱን ሰዎችን እግዚአብሔርንም ያመሰገንኩበት ስራ አለ። እንዲሁም ደግሞ ባለን ነገር መርካት በቃ ዋናው እድሜ ነው፣ ዋናው ጤና ነው አይነት ሀሳብ ያለውም ስራ አለኝ። ብዙ አስራ ሶስት የተለያየ ሀሳብ አለኝና ሞክር ያለው እኔ ባለኝ እድሜ ለቀጣይ ትውልድ ያንስ የዘቢባ ግርማ ብለው እንኳን እኔ የትላንቶቹን እንደዘፈንኩኝ ሁሉ እነሱም የእኔ መጫወት እንዲችሉ የሚያስችል በሀሳብም በምንም ጥሩ አድርጌ ለመስራት ሞክሬያለሁ። ዘመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉ።

ሲክሴቱን ኦልሞስት ሰርቶት ፈልጠጫ መሰረ ያለ ስራ ስለ በህይወቴ ለዚህ የከበደኝ ስራ የለም። ምክንያቱም ለአንቺ ልዩ ቦታ ያለው በጣም የምትፈልጊው ስራ ስለሆነ ተጠንቅቄ መስራት አለብኝ፣ ለኔም ዘመን የማይሸረሩ ስራ መሆን ያለበት ብሎ ሰራልኝ። ይሄ ስራ ቅድም ያልኩት ነው፣ ምስጋና ነው። እናንተም እንደምታዩ ሚዲያ ላይ ያለው ሰው እንዴት እንደመጣው ታውቃላችሁ እና ይሄ ስራ ፈጣሪን ነው የማመሰግነው። በመጀመሪያ በምንም በየትኛው ሁኔታ ውስጥ በመጣ እግዚአብሔር ባይረዳኝ እዚ እዚህ ጋር አልደርስም። ሁለተኛ ደግሞ አሁን እንዳያቸኋቸው አይነት እህቶች፣ ጓደኞች ከነ ወላጆቻቸው ባይኖሩ እዚህ አልደርስም። ከዛ ደግሞ የደቆሱኝ አሉ፣ ጀርባዬን የመቱኝ አሉ። እነሱ ደግሞ ስፒድ ነው የጨመሩልኝ። ስቲል ሰክሲድ አድርጌ ያለሁኝ እና ሶስቱንም ነው አመሰግነው። አሁን እዚህ ጋር ብዙ ሰዎች አሉ ሰዎች የምላቸው ነው አለ የሚለው ሰከንድ ራውንድ ላይ ደግሞ ሲመጣ ጥቂት ሰዎች አሉ ታዘብ ያለፍኳቸው የሚለው እና ሞገስን በጣም ነው አመሰግነው። እዚህ አጋጣሚ የሚሰማውን ከሆነ ሞጅ፣ ይሄ ለእኔ ዘመን ተሻጋሪ ስራ ይሰራልኝ፣ አመሰግናለሁኝ። ይሄ ለእኔ ልዩ ልዩ ተጉባለው ስራው ራሱ በጣም ፈት ነው ማለት አንድ ስቱዲዮ ሌላ ስቱዲዮ ሄዶ የተሰራ ሆነ ዚጋር ብዙላለ ማለት በጣም የምወደው ስራ ነው። አልበሜ ደግሞ ምን አይነት ይዘት አለው ስትል፣ ትክክለኛ የባለሙያ ጥያቄ ነው የጠየቀኝ። ምክንያቱም አልበም ቅርጽ ሊኖረው ይገባል፣ ስትራክቸር ሊኖረው ይገባል። ያንን ካልያዘ አልበም ዝርክርክ ነው የሚለው እና ብራይት የሆነች በ ፍቅርን የምትሰብክ ይሄ ሌላ ሀሳብ ሳይሆን ፍቅርን በተለያየ መልኩ የምትሰብክ ስለ አንድነት የምትሰብክ ይሄ ብሩህ የሆነ ጥንካሬ ባነሩ ላይ ምናልባት አይታችሁ እስከሆነ ፖስተሩ ደረጃ ወጣ ስኬት የሚባል ደረጃ ላይ እየወጣች ያለች ሴት ናት። ያንን ለማሳየት የምትሰራ የምትጥር ጥሩ ነገሮች የምታስተላልፍ አይነት ዘፋኝ ናት እዚህ ዓለም ያለች እና በአጠቃላይ መልካም፣ ቅን የሆነ ሀሳብ ያለው ዓለም ነው እና ይህን ይመስላል ተመልሳ ከልን ተጨማሪ አንድ እኔ ማስተላለፍ የምፈልገው መልክት ምንድነው፣ የሚወጣበት ቀን ላይ ትንሽ ሶሻል ሚዲያ ላይ ግንቦት አንድ የልደት ቀን ማለት ነው እና ትንሽ ከስፕሪቹዋል ነገር ጋር የተገናኘ ነው እና እኔ የልደት ቀን ቀል ያደረኩበት ምክንያት አለ። ምናልባት ባይባልም እዚህ ጋር ለእኔ እንደ ስጦታ ነው። ምክንያቱም እኔ እሷ አባት ነው ፣ ልጇ ኢየሱስ ክርስቶስ ባይኖር ዛሬ እዚህ ደረጃ አልደርስ ነበር። እኔ ልደትዬ ውስጥ አድሬ ያውቃለሁ። ልደትዬ ውስጥ አልቅሼ ጥያቄ ተመልሶልኝ ያውቃል። ለእኔ እዚህ ያሉ የሚያውቁት ሰዎች ለልደታ ማርያም ያለኝን ቦታ ያውቁታል። እነሱም ያውቁታል። ምንም አይነት ነገር ቢኖር ከሷ መራቅም መለየትም አልፈልግም። ምክንያቱም እናቴ ናት። ከልጅነት እስከ እውቀት እናት ሆነ ያሳደገችኝ ከልጇ ከመድኃኒዓለም ቀር እሷ ናት እና ልዩ ቀን አለው። ይሄ ቀን ሲወሰን አምስት ወር በፊት ነው የተወሰነው እና ራሱ ቀኑም ካልኩሌታ ነው እሱ ቀን ላይ ይመጣልኝ እና ብገፎደ ሲላይ ነበረ። ግን ለእኔ ልዩ ቀን ነው። ግንቦት አንድ በመጣ ቁጥር ስኬቴ ይሄኛው ትልቁ አልበም ማለት ታውቁታላችሁ ምን ያህል ስኬት እንደሆነ እና ይሄንን ቀኔን አስብበታለሁ። ፈጣሪ ደግሞ ይባርክልኝ ስራዬን። ምንም ከስፍቹ አለ ነገር ጋር ላገናኙ የፈለኩት ነገር የለም። ለኔ ልዩ ቀን ስለሆነ ነው። ይሄንን እኔን የሚያውቁኝ ሰዎች ያውቁታል። እና ቀጣይ በተረፈ እዚህ ስራ ላይ በመሳሪያ በኢንስትሩመንት ከሰላሚኖ ሮሀባ ጀምሮ እነ ሎሃን ማሪ እና አማን ግሩም መዝሙር የተለያዩ ሰዎች ጠርቼ የማጨረሳቸው እነ ዘርዬ፣ እነ ደግሰው ማሲንቆ በጣም ብዙ ብዙ ብዙ ሰዎች ተሳትፈውበታል። ሰላሚኖ በጣም ስራ ወዶ አክብሮ መቶ ፐርፎም ስላደረገልኝ በዚህ አጋጣሚ ላመሰግነው ፈልጋለሁ። እንዲሁም ሙዚቃውን እየሰሩልኝ ባለሙያዎች ቅድም የተጠቀሱት አሁን ብቀራ እንዳላጎልና እንዳይቀየሙኝ ሁሉም ሙዚቃውን የሰሩልኝ ባለሙያዎችን በጣም ላመሰግን ፈልጋለሁ። እንግዲህ የውዲያ ጉዳይ ኢንተርቴንመንት ቻናል ተከታታዮቻችን፣ በመጀመሪያ እንኳን ደሳለሽ። እንኳን አብሮ ደሳለን። እንደምንም እንደምንም እዚህ ደርሰናል። ታስታውሻለሽ ለኢንተርቪው በምጠይቅሽ ሰዓት አልበሜ ልጨርስ ብለሽ ነበር። አይ ድርስ። ስለዚህ ለእዛ ነው። ያው ቀን በመረሳችን በጣም ደስ ብሎኝ ነው። አመሰግናለሁ። አንተ በቃ ትክክለኛ ወደ እንኳን ደስ አለ አንተን ነው ማለት ያለብኝ። እንደምንም ዜማው እንደምንም ተጠቀሰ ነው። እዛ አጠቅሻለሁ፣ ግን እዚህ ለአቡጊዳ ኢንተርቴንመንት እንደምንም ግጥም የወንደሰን ይሁብ ነው። ዜማ ደግሞ የምሕረታብ ደስታ ነው። ሙዚቃውን ደግሞ ያቀናበረው አዲስ ፍቃድ ነው። ማስተሪንጉን ደግሞ የሰራው ኪሩቤል ነው። እኔ በጥቂቱም ቢሆን ቅድም እየሰማን ነው ነበር እና በጣም ጓጉቻ አለው። ምክንያቱም በጣም ከምናደንቃቸው ከምንወዳቸው ወጣት ሴት ድምፃዊያን መካከል አንዷ ዘቢባ ግርማ ነች፣ ምንም ጥያቄ የለው። በግሩፓችሁ ውስጥ ብዙ ታትተሽ ለፍተሽ ነው እዚህ የደረሽው እና ጥንካሬሽን ሳናደንቅ አላልፍም። በዚህ አጋጣሚ ለየት ያለ ነገር የሚጠይቅሽ ማለት ነው፣ አንድ በዓል፣ ይመስለኛል ካልተሳሳትኩ ፋሲካ በሪ ርደሽ ሰዎችን በማገዝ አሳልፈሻል። በጣም የተነቀሁበት ቀን ነው። ምክንያቱም እናትነት አለ፣ የአልበም ስራ አለ፣ ትዳር አለ። ይህም ሁሉ ተቋቁመሽ እንደዛ ምን አሳሰበሽ እስኪ? የዚህ ሀሳብ ባለቤት ያው ባለቤቴ እሱዬ ነው። ኖርዌይ በነበረበት ጊዜ ሁልጊዜ ከዲያስፖራዎች እና እንዲሁም መልካም ወገኖቻችን በማስተባበር የበዓልን ፕሮግራም ሳይቸግ ማለት ያው ብዙ ፋሚሊ ያለ፣ አንዳንዱ የፈለገው አይነት ነገር ይኖራል። አንዳንዱ ደግሞ ስጋ አይደለም እንጀራ እንኳን ቤቱ ማግኘት የማይችላለን። እንዲሁም ደግሞ በየተለያየ ማዕከላት አሁን ለምሳሌ ኦቲዝም ሴንተር ሊሆን ይችላል፣ በየጎዳና ተዳዳሪ፣ በየካንሰር ሴንተር ደግሞ እንደኛ አይነት ወገኖቻቸውን የሚያስታውስ ሰው ካላገኙ በስተቀር በዓልን ምንም ሳይኖራቸው ነው ሊያሳልፉ የሚችሉት እና ባለቤቴ እንደዚህ አይነት ሀሳብ ከድሮም ጀምሮ አለው። እንዲሁም የመስራት ነገር ስላለው ምን እንደሚያደርገው አስተባበረና፣ እሱ ግን እዚህ የሚመጣበት ጊዜ ገና ስላልደረሰ እኔ ነበር ከላይ ምንድነው ያደረግነው፣ አምስት በሬዎች አው ሊታረዱ ተደረገ። አንደኛው ሀዋሳ ላይ፣ አንደኛው ጅማ፣ አንደኛው ባህር ዳር፣ አንደኛው ደግሞ አዲስ አበባ ነው። የአዲስ አበባው ሁለት ነው የታረደው፣ አንደኛው ለጎዳና ተዳዳሪዎች ነው፣ አንደኛው ደግሞ ለቤተ ምህረት ለኦቲዝም ደምሰንት ካለንቀል ወይ አው ግን እኔ በጣም ማለት ሲያልቅ ነው በቃ ድካም የሚሰማህ እንጂ በሰዓቱ በጣም ደስ ይል ነበር እንዲሁም ጎዳና ተዳዳሪ ያሉ ወንድም እህቶቻችን አበላን የተስፋ አዲስ ካንሰር ሴንተር እንቁላል እና ወተት ይዘን በመሄድ እንዲሁም ደግሞ ለእናቶቹ 1010 ኪሎ ጤፍ 5050 ኪሎ ጤፍ እንዲደርሳቸው አድርገን ቅርጫ ከፋፍለናል። በጣም በበረከት የተሞላ ጊዜ ደስ የሚል ግን በዓለም ያው እንደዛ ነው ያሳለፍኩት። በጣም አሪፍ ነው። ከእንደምንም አልበም ጋራ እንደዚሁ አይነት የበጎ ምግባር እንዴ ይቀጥላሉ። ያው እንደዚህ ነገር እኮ መሰጠት ይፈልጋል። እኔ በመልካም ነገር በማድረግ ውስጥ ነው እግዚአብሔር እዚህ ጋር የሚያደርሰኝ። መልካም ስታደርግ ይደረግልሃል፣ እና ይቀጥላል። እግዚአብሔር ለዛ ብቁ የሆነች ሴት ያድርገኝ፣ ለሰዎች የምትርፍ ሴት ያድርገኝ እንጂ ደስ እያለኝ ነው ማድረግ ቅድም የመጀመሪያ ልጅሽ እና ይሱም መጥተው ሰርፕራይዝ አድርገው ሻረክ ላይ ምን ተሰማሽ? ው በጣም ደግሞ ልጅን ሳያት የተሰማኝ ስሜት ደግሞ ይለያል። ምክንያቱም ከአልበሜ ጋር አብራ ያደገች ልጅ ናት። ብዙ ነገሮችን እናቴ ይሄ ዘፈንሽ እኮ ያምራል፣ ይሄ ዘፈንሽ፣ ይሄ ዘፈንሽ እንደዚህ ምናምን እያለች ኮመንት እየሰጠች ማለት ምኑ ምኑ አውቀው አይደለም ግን ልጅ ስለሆነች ሴንስ ታደርጓለች። እና ያንን ያንን ነገር አብራ ያደገች ልጅ ናት። እዚህ ጋር ተሳክቶ ራሱ ለሷ ማሳየቴ በጣም ደስ ብሎኛል። ገራገር እንደ ዘፈኑ ዘቢባም ገራገር ነች እና አልቃሻነች ስ አረ ያደለው አልቃሻነች ብ ስልታስለቅ ሰይ ነው አይ አደለው ማለት ያው እንትን ነው። ስሜቴ ስስ ነው በጣም የሆነ ቶሎ እንትን የሚል ነው፣ ግን ደግሞ በጣም በዛው ልክ ደግሞ ጠንካራም ሴት ነው። አስራ ሦስት ትራክ አስራ ሦስት ትራክ በጣም የሚገርም ነው። እኔ ምክንያቱም የዜማ የግጥም ደራሲዎቹን ሳይ ነው

ባሳብ ወደ ኋላ ፊቴን ስመልሰው የመጣሁበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉይ ሰዎች የምላቸው። ሁሉን የፈቀደው አምላክ ነውና ይድረስ ሊለሱ ክብርና ምስጋና።

ና እንድናደርግ ማለት ነው። ምን ተሰማ ደስታ የለፋችበት የጣረችበት ሰዓት ውስጥ ገብታ የተፈተነችበት አልበም ሊለቀቅ ነው እና ጠንካራ ትነትጣምምያቱም ሁለታችሁን በብዙ ወጀብ ውስጥ ወታችሁ ወርዳችሁ ነው እዚህ ጋር የደረሰው ነገር አይተናል። ፖዚቲቩን ብቻ ሳይሆን ኔጌቲቭ ነገሮችም ተቋቁሟል። ስለዚህ ተመልካቾቻችን ይህንን አልበን እና ደግሞ አዲሱ የዩቲዩብ ቻናሌንም ሰብስክራይብ ያርጉልኝ። ዘቢባ ግርማ ኦፊሻል ዩቲዩብ ቻናል ነው፣ ገብቶ ሰብስክራይብ ያርጉ። እንዲሁም ደግሞ የአቡጊዳ ኢንተርቴንመንት አድማጭ የሆኑ በሙሉ ይግቡና ከአቡጊዳ ነኝ እያሉ ይጻፉ ኮመንት። እና ደግሞ ጨዋ ጨዋ ኮመንት ደግሞ በአንተ በኩል የሪሊዝ መግቢያ ትኬት ይሰጣቸዋል ለተወሰነ ሰምታቸዋል። ምክንያቱም በክሊፕ ዘቢባ አትታማምና ይህንን በጉጉት እንድጠብቁ ነው። ስለዚህ ግንቦት አንድ ንፍራችሁን እየበላችሁ ማታ ላይ ቀን ቤተክርስቲያን ሄደን ምስጋናችንን አቅርበን ማድረግ ያለብንን ስፕሪቹዋል ነገር ጨርስ አድርገን ማታ ደግሞ እንደ ቤተሰብ ስንሰበሰብ የዘቢባ ግርማ አልበም ትሰማላችሁ በጣም ነው የማመሰግነው መጨረሻው ይመር ቆንጆ አውትፑት በጣም ነው የማመሰግነው አንተንም የጥንት አድናቂ ወዳጅ ነው እና አመሰግናለን